ሰላም ጤና ይስጥልኝ ውድ የቻናል የቤተሰቦች፣ በዛሬው ቪዲዮ ከአንድ አመት በታች ያሉ ህጻናት መመገብ የሌለባቸውን ምግቦችና ቢመገቡ ምን ሊያጋጥማቸው ይችላል በጤናቸው ላይ ስለሚያደርሰው የጤና ችግር ወይም ጉዳት የምናይ ይሆናል። እናንተ ደግሞ ይህ ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር እንድታደርጉ ጠይቃለሁ። ጤና ነክ መረጃዎች እንዲደርሳችሁ ከፈለጋችሁ ደግሞ ሰብስክራይብ በማድረግ የኛ ቻናል ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንግዲህ ጨቅላ ህጻናት ያልዳበረ ሰውነት ስርዓት ስላላቸው በእያንዳንዱ ወር፣ ቀን፣ ጊዜ የምንመግባቸውና የምናደርግላቸው እያንዳንዱ ነገር እጅጉኑ ጥንቃቄ የሚፈልግ ነው። ጨቅላ ህጻናት ኩላሊታቸው፣ ልባቸው፣ አንጀታቸው፣ አእምሯቸው፣ ሳምባቸው፣ እናም ያተነፋፈስ ስርዓታቸው ከዛም አልፎ ሰገራ ካካ የሚሉበት መንገድ ሳይቀር ቀስ በቀስ በልምምድ ወይንም እየተለማመዱ ወይንም ቀስ በቀስ ከእለት ዕለት እየጠነከረ በመሄድ ውስጥ እያለ ስለሆነ በተለይ ከአንድ ዓመት በታች ላሉ ህጻናት መመገብ የሌለብን አምስት ዋና ነገሮች እናያለን ማለት ነው። እስከ ቪዲዮ መጨረሻ ድረስ እንድትከታተሉኝ በአክብሮት ትጠይቃለሁ። በተለይ አምስተኛው ብዙ እናቶች ጥያቄ የሚያነሱበትና ወሳኝ የሆነ ነጥብ ስለሆነ ስለሱም ጉዳይ እናያለን። አንደኛ ማር፣ ማር ከአንድ ዓመት በታች ለሆኑ ሕፃናት በጭራሽ መስጠት የለባችሁም። ዋነኛ ምክንያት ከፍተኛ የሆነ የጤና እክል ያመጣል። እናም ማር በውስጡ የያዘው ቶክሲን አማካኝነት ወደ ነርብ በመሄድ ሙሉ በሙሉ ሕፃናቱን ፓራላይዝድ ሊሆኑ ይችላል ወይንም ሊያደርጋቸው ይችላል ማለት ነው። ሕፃናት በማር ውስጥ ያለውን የቶክሲን ለመቋቋምና ለመከላከል ስለማይችሉ፣ እንደሚታወቀው ሕፃናት ያልዳበረ ሰውነት ወይንም ያልዳበረ የኩላሊት የልብ፣ የአንጀት ስርዓት ስላላቸው ይህንን መቋቋም ስለማይችሉ በሕፃናቱ ላይ የጤና ችግር እንዲፈጠር ያደርጋል ማለት ነው። በማር ውስጥ ያለው ቶክሲን በማር ውስጥ ያለው ቶክሲን በህፃናት ላይ የሰውነት ልምሻ ያመጣል፣ ወይንም ፓራላይዝድ ሊያደርጋቸው ይችላል። እንዲያውም አንዳንድ እናቶች ማርን መስጠት ህጻናትን ኮልታፋ እንዲሆኑ ያደርጋል ሲባል ሰምታችሁ ሊሆን ይችላል። ማር ህጻናትን በሚመገቡበት ሰዓት፣ ኮልታፋ ሳይሆን የሚያደርጋቸው የአተነፋፈስ ስርዓት ችግር እንዲያጋጥማቸው ያደርጋል ማለት ነው። ከዛም አልፎ ማር ለከፋ የልብ ችግር ወይንም የልብ ህመም ሊያደርስባቸው ይችላል ማለት ነው። ስለዚህ ከአንድ አመት በታች ቢሆኑ ህፃናት በጭራሽ ማረን መስጠት የለባቸውም። ሁለተኛ ጥራጥሬና ትንንሽ ፍራፍሬዎችን አለመስጠት። ህጻናት ያገኙትን ሁሉ ወደ አፋቸው ሲሉ አይታችሁ ይሆናል። እናም የተለያዩ የጥራጥሬ አይነቶችን እንደ ባቄላ፣ ሽንብራ፣ ፍራፍሬ ወይንም ደግሞ የወይን ፍሬ እንደ ለውዝ ፍሬ እነኝህን ለህፃናት መስጠት የመታነቅ አደጋ በላያቸው ላይ እንዲደርስ ያደርጋል ማለት ነው። ህጻናት ሊውጡ በሚሞክሩበት ሰዓት ወደ ጉሮሯቸው በመግባት በጉሮሯቸው የሚወጣውን አየር ዘግቶ በመያዝ ህፃናቶቹ እንዲታነቁና ለከፋ ጉዳት ወይንም የጤና ችግር እንዲያጋጥማቸው ያደርጋል። ስለዚህ ለህፃናት የተፈጩና የላመ ምግብ እንጂ እንደ ጥራጥሬ ያሉ ነገሮችን ባንሰጥ እጅግኑ ይመከራል። ሶስተኛው ጨው ነው። ጨው የራሱ የሆነ ጥቅም አለው፣ ሲበዛ ደግሞ የሚያደርሰው ከፍተኛ የሆነ ጉዳት አለ። ጨው ለህጻናት መስጠት የለብንም እና ጨውን ከየት ያገኛሉ ካላችሁ ደግሞ ህጻናት ከሚመገቡት ምግብ የሚያስፈልጋቸውን የጨው የጨው መጠን ሊያገኙ ይችላሉ። ህጻናት የሚያስፈልጋቸው የተወሰነ ትንሽ የጨው መጠን ስለሆነ ከሚጠቡት የእናት ጡትም ሊሆን ይችላል፣ ወይንም ከሚወስዱት ፍራፍሬ ራሱ የጨው መጠናቸውን ሊያገኙ ይችላል። ለምሳሌ እንደ አቮካዶ ያሉ ምግቦች በውስጣቸው ራሱን የቻለ የስኳር መጠን፣ የጨው መጠን ስላለው እነኚህ ህጻናት ሊፈልጉ የሚችሉትን ሶዲየም መጠን ሊተካላቸው ስለሚችል የሚወስዱትን የጨው መጠን ከበዛ ያልዳበረ ኩላሊት ስላላቸው ያንን ጨው አጣርቶ ለማስወገድ ስለሚቸገር በኩላሊታቸው ላይ ከፍተኛ የሆነ ውጥረት ይፈጠራል ማለት ነው። በብዛት ጨውን ለጨቅላ ህጻናት አለመጠቀም አለብን ማለት ነው። አራተኛ፣ ጣፋጭና የታሸጉ ምግብ ልጆች ቀድሞ ለስኳርና ጣፋጭ ምግቦች ተጠቃሚ ማድረግ ጥሩ ያልሆኑ አመጋገብ እንዲከተሉ ያደርጋቸዋል። ከዛም አልፎ ለጥርስ መቦርቦር ወይም ለጥርስ መበላት ከዛም አልፎ የስኳር ህመም ተጋላጭነታቸው እንዲጨምር ያደርጋል። ስለዚህ ከፍተኛ ስኳር መጠን ያላቸው እንደ ኬክ፣ ከረሚላ፣ አይስክሪም በተለይ ደግሞ የለስላሳ መጠጦችን ለነኝህ ህፃናት መስጠት የለብንም ማለት ነው ለዚህ ለነኝህ ህፃናት መመገብ የለብንም ማለት። አምስተኛውና በዋናነት የምናነሳው የላም ወተት ነው። እንግዲህ የላም ወተት ብዙ ጥያቄዎችን ያስነሳል። እኛም እንደምንለው የላም ወተት ለህፃናት አትስጡ፣ አንድ አመት ላልሞላቸው ጨቅላ ህጻናት አትስጡ ስንል አይ የለም፣ ያክስቴ ልጅ ያሳደገችው በላም ወተት ነው፣ እናቴ እኔን ያሳደገችኝ በላም ወተት ነው፣ ከላይ ያደገው በላም ወተት ነው የሚሉ ኮምፕሌኖችን ያቀርባሉ። እንደዛ ነው የሚሉት እንግዲህ ሶ ከአሁን በፊት ስተር ተፈጥሮ ሊሆን ይችላል፣ ነገር ግን ድጋሚ አሰት መቀጠል አለበት ብለን አናምን እንደ ባለሙያ። እናም ብዙ እናቶች ይህን ሲባሉ ደስ አይላቸው። ብዙ ልጆች ያደግነው እንደሚታወቀው በላም ወተት ነው እና ለምንድ ነው የምትከለክሉት ካላችሁ የላም ወተት አሁን ላይ በግልጽ በዓለም አቀፍ የጤና ድርጅት ደብሊው ኤች ኦ ሳይቀር የተረጋገጠ ሳትስፋይንግ የሆነ ተቀባይነት ያገኘ ለዚህ ለዚህ ለዚህ እክል ያጋልጣል ተብሎ የታመነበት የራሱ የሆነ የጤና ችግር ስላለው አንደኛው ለኩላሊቶቻቸውና ለኩላሊታቸውና ለአንጀታቸው ከባድ የሆነ ማዕድን ይይዛል። ሌላ ለምሳሌ እንደ ፖታሲየም፣ ካልሲየም እና ደግሞ በውስጡ ያለው ፕሮቲን፣ እነኚህ ከአንድ ዓመት የበታቸው የሆኑ ህፃናት ከሚያስፈልጋቸው በላይ ነው የያዙ። ከሚያስፈልጋቸው እነሱ ከሚፈልጉት መጠን በላይ ነው የያዙ። ሶ ከዛ በላይ ስለሆነ ያንን ደግሞ ሰውነታቸው አጣርቶ ማስወገድ አለበት። ነገር ግን እነሱ ያልዳበረ ሰውነት ስላላቸው ያንን ማድረግ ውስጣቸው አይችልም። በዚህም ጊዜ ምን ይፈጠራል? የአንጀት መቆጣት ሊፈጠር ይችላል ማለት ነው። አንጀታቸው ይቆጣል። የአንጀት መድማት ያጋጥማቸዋል ማለት ነው። የአንጀት መድማት ያጋጥማቸዋል ማለት ነው። በዚያን ጊዜ ደግሞ አንጀታቸው ሲደማ ከሰውነታቸው ውስጥ እንግዲህ ከሰውነታቸው ውስጥ አይረንን ይዞ ይወጣል። በዚህም ጊዜ ለአይረን ንጥረት ይጋለጣሉ ማለት ነው። ከዛም ለደም ማነስ እንዲጋለጡ ያደርጋል ማለት ነው። ሁኔታው እየበዛ ከሄደ ደግሞ ለከፍተኛ የልብ ችግር እንዲጋለጡ ያደርጋል ማለት ነው። ከፍተኛ የአይረን ንጥረት ይጋለጣሉ፣ ለደም ማነስ ይጋለጣሉ። ከዛም በመቀጠል የደም ዝውራቸውንም ያዛባ ይችላል። ከዛ ለከፍተኛ የልብ ህመም ወይንም የልብ ችግር ሊያጋልጣቸው ይችላል። ስለዚህ ከአንድ ዓመት በታች ላሉ ህጻናት የላም ወተትን አትስቶ ተብሎ የሚመከርበት ዋነኛ ምክንያት በእንደዚህ አይነት ምክንያቶች ነው ማለት ነው። ስለዚህ ወላጆች ይህንን ታሳቢ አድርጋችሁ ሌሎች አማራጮችንም በመጠቀም የላም ወተትን ሳትሰጡ ከአንድ ዓመት በታች ያሉ ህጻናቶቻችሁን ብትንከባከቡ እጅግ መልካም ነው። ለዛሬ ያስኩላችሁ ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ፣ ላይክና ሰብስክራይብ ማድረጋችሁ እንዳይረሳ። አመሰግናለሁ።